አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና እየተከበራችሁ የቻናሌ ቤተሰቦች፣ እንደምናላቸው ኔ ደህና ነኝ። በአዲስ ነገር ከችበኝ ያለሆኝ ላይ ወደ አምስት ሲከፍ አድርጉኝ፣ ደግሞ ሁልኝ ማለት ነው እንዲከፍለኝ፣ እዳታኳ እንዲገዛ፣ ዋይፋይ እንዲገዛ ገዙኝ ማለት ነው። እስካሁን እንደወፍ የለም ከመበዝበዝ ውጭ ማለት ነው እና ወደ ቁም ነገር ስገባ ሰኢድ ከሴቶች ጋር ተጣላ። ሱመያ በየመን ልጅ አመመብኝ አለች። ስራ አግኝቼ ነበረ ልጆች ግን አየሯ ተስማማቸውም እያለች ነው። አብራችሁ ቆዩ እንግዲህ ማለት ነው። ሱመያ የመን ከሄደች ሰንበትበት ብላለች። ከዛም ስራ እንግዲህ ፈልጌ እገባለሁ ብላ ነበረ ማለት ነው። ስራም አግኝታ ነበረ። ነገር ግን ኢትዮጵያ የነበረው አየር ትንሽ ቀዝቃዛማ ስለነበረ ወደ መስ መለሱ። አሁን ሙቀት ስለገባ አየሯ ተስማማ ያቆማቸውም እና ህፃኗ ልጇ ታመመባት። ሐኪም ቤት ይዛ ሄዳለች ማለት ነው። አላህ ይድረስልሽ ህት ማለት ነው። ሱመያ የኛ ጀግና ህት አላህ ይጠብቅሽ፣ ባለሽበት የተሻለ ነገር አላህ ይወፍቅሽ። ሁሉም ነገር ታሪክ ነው። እንሻላህ ነገ በልጆችሽ ደስተኛ እንደምትሆኑ ተስፋ እናደርጋለን ማለት ነው። የኛ ጀግና ህት፣ የኛ ተምሳሌት በቃ ልጆችሽ የሚኮርብሽ ምርጥ እናት ነሽ እና በቃ እንዳይከፋሽ ማለት ነው። ያው የሰው ሀገር የሰው ቢሆንም ሰርቶ ማገኘት ደግሞ ዝቅ ማለት አይደለም እና ሁላችንም እንዳልሽው እንግዲህ ከታች ተነስተን ነው ከሸፋጣ ከሁሉም ስራ ተነስተን ነው እንግዲህ ወደ ምግብ ስራ ወይንም የሆነ ስራ ከዛ ደግሞ የራሳችን የሆነ ነገር ለመክፈት ሁሉም ሰው እየጣሪ ያለው ማለት ነው። እና ከታይ ተነስቶ ነው ህይወት። ከፍ ዝቅ ነች። እቺ ደግሞ አዱንያ ነች። እቺ የማትሞላ ቀሪ ዘመ ቀሪ አለም ማለት ነው። እና የተሻለ ነገር አላህ ይወፍቅሽ ማለት ነው ለልጆችሽ ኖሪላቸው፣ የኔ ውድህት ማለት ነው። ሱመያ ያው ከፍቷታል። የከፋበት ምክንያት ብቸኛ ናት። ብቸኛነቷ እንግዲህ ልጅ ይዛ ሰው ቤት እየተመላለሰ እንግዲህ ስራ ለመስራት ነው እንግዲህ እየሞከረች ያለችው። እዛ ላይ ደግሞ የአየሩ ሁኔታ ደግሞ ልጆቿ ሲታመሙበት ስባት በቃ ከጎኗ ሰው የለም፣ ብቻ ሁና እንደዚህ እየተገላታች ዋጋ እየከፈለች ነው ያለው። ባልየው ግን ኢትዮጵያ ተቀምጦ አንዴ ላገባ ነው አንዴ ልፈታ ነው እያለ ዘና ፈታ ይላል ማለት ነው። ይሄ ራሱ በጣም ያሳብዳል። ራሱ ማለት ነው። ጠንካራ ሰው ካልሆነ በስተቀር እና ቦኔ የምትባለው ከርፋፋ ነፍናፋ ማለት ነው እንግዲህ ሱመያን እየኮነነች ነበረ። ያቺ ሱመያ የምትባለው ሴት ሸቃላነቷ ነው ከዳማነቷ ነው የሚሻላት ብላ አፏን እያሞጠሞጠች ነበር። እና ሰኢድ ወይ እንግዲህ በጥፊ ነው ያቀለጣት ማለት ነው ሚስናት ናገሪ ብሎ ይሄ ደስ ብሎኛል። ግን ሴት ጋራ እንደዚህ መላላጡ መላፋቱ ምን አስፈለገ ሰኢድ ተብዬው ማለት ሴት ይመስል ደግሞ እጅ ታነሳለህ እንዴ? ያቺ ቡኒ የምትባል ሴትዮ ያው ለቃቃ መሆኗ ትታወቃለች። ቀዝራ ቀልል ዶሮ ማለት ነው በቃ እንደ ወፍ ከዛም ምላሷ አፏ የሚናገረው ነገር ተአሁኑ ምን ብዬ ልንገራችሁ? እንዴ አርፈሽ ለምን አትቀማጭም? በሰው ትዳር ለምን ትገቢያለሽ? ማለት ነው ድራማችሁ ወይ ያልቅ ወይ መቋጫ የሌለው ነገር ሆነብን ማለት ነው። እና አንዳንድ ጊዜ ዋጋ ሊያስከፍል ይችላል እንደዚህ ያለ ነገር ማለት ነው። ሰይድ የምሰራው ስራዎች ደስ አይሉም። አንዴ ላገባ ነው፣ አንዴ ልፈታ ነው፣ ሶስተኛ ላገባ ነው ምናምን እያልክ እሑድ ደርሶልሃል እስኪ ታገባለህ እና ማለት ነው እና አንዳንድ ጊዜ ቆም ብለን ማሰብ ያለብን ይመስለኛል ማለት ነው። ምን እያስተማርን ነው ለሌሎቹ ለተመልካቾቹ ሶስት መቶ ከዛ በላይ ሺ ይዘን ሰው ይዘን ሰው ይዘን ተመልካች ይዘን ማለት ነው። እነሱ ምንድን ነው የምናስተምረው፣ መፍታት፣ ማግባት፣ በትዳር ላይ መሄድ፣ ይሄንን ነው የምታስተምሩ ለኛ። ይሄ ከሆነ በጣም ያሳፍራል ማለት ነው። ምክንያቱም የሚጠቅመን አይደለም ማ የሚጠቅመን አይደለም። የሰው ልጅ የሚማረው የተሻለ ነገር ሲያገኝ ነው ማለት ነው። የተሻለ ነገር ሲያገኝ ይማራል ማለት ነው። ከከሌ ይሄን ተማርኩ ብሎ ይማርበታል ማለት ነው። እንግዲህ ማለት ነው እና እኔ አሁን ከሱምዬ የተማርኩት ነገር አለ ጥንካሬ፣ ጠንካራነት ሰዎች ትተውን በሚሄዱበት ሰዓት፣ በሚሰብሩን ሰዓት እንደተሰበርን እንደወደቅን መቅረት የለብንም። ቀና ማለት እንዳለብን በራሳችን መተማመን እንዳለብን የተማርኩት ከሱመያ ነው ማለት ነው። እና ጀግናነት በቃ ተስፋ ለመቁረጥ በቃ ይችላለሁ ማለት አንዳንድ ጊዜ የምንወዳቸው ሰዎች ከጎናችን ከሌሉ እንጎዳለን፣ አደለ? እንሰበራለን። ነገር ግን መኖር እንደሚቻል ካለነሱ ካለነሱ መኖር እንደምንችል መለወጥ እንደምንችል ማስተማር እንዳለብን ከሱመያ የተማርኩት ነገር ነው ማለት ነው እና ሰኢድ ግን፣ ከአንተ ምን እንማር ማለት ነው? ወንድሞች ከአንተ ምንድን ነው የሚማሩት? መፍታት ከዛ ከሌላ ሴት ጋር መጃጃል ካለርሚ በቃ የሆናል አደለ ደስ የማይል ነገር የማይል ነገር ማለት ነው። ሴት ይመስል እንዴ ያስጠላል ማለት ነው። ነገር ግን ነገር ግን እኔ የገረመኝ ማለት ነው ሰኢድ እንደዛ እየሰራ እን ሲናገሩት ራሱ ቀጭ የማይለው ነገርስ ማለት ነው። ብዙዎቹ ይናገሩታል። እረ ሰኢድ ወደ ራሱ ተመለስ። ድራማ እንደሆነ የምትሰሩት አቆሙት የሚጠቅም ነገር ካልሆነ አቁሙት። በትዳራችሁ ላይ አታሟርቱ። ለእማው ለሙስሊም እማው ምንድን ነው የምታስተምሩት? እያሉ ብዙዎች ውስታዞች ደአዎች እየተናገሩ ነው ያሉት ማለት ነው። ለማው የሚማረው ጥሩ ነገር ነው ማለት ነው። ለምሳሌ አንተ ለልጆች ዋጋ ስትከፍል ሱመየተታ ስትመጣ ፈልገህ ልጆችህን አግኝተህ መሰብሰብ እንዳለብህ ነበር እኛን ማስተማር ያለብህ እና ለልጆች ለትዳር ያለህን ዋጋ የምከፍለው ማሳየት እንጂ ሴት አንዷ ጋራ አንዷ ጋር ይሄርክ መላላጡ በጣም ያስጠላል ማለት ነው። ደግሞ ክርስቲያን ናቸው ሀዩን ብትሆነ ኦርቶዶክስ ናት፣ የችኛሱ ብትሆነ ኦርቶዶክስ ናት። ለካሜራ ነው ሙስሊም መስለ የምቀርበው አዩ ማለት ነው እና ይሄ ነገር በራስ ላይ መቀለር ነው ብዬ አስባለሁኝ። እና ሰይድ የተሻለ ነገር ሰርታችሁ ብታስተምሩ የተሻለ ነው ብዬ አስባለሁኝ። ይሄ በቃ ባንዱ አንዱ ላይ የሚሄድ ባንዱ ባንዱ ያንዱ ሚስት መዝረፍ፣ ያንዱ ባል መዝረፍ በጣም የሚደብር ነው ማለት ነው እና ሱመያንም አታሰድባት፣ ሱመያንም እንትን አታሰቅቃት ማለት ነው። ሱመያን በቃ ቅስሙ እንዲ ሰበርም አታደርጋት፣ ምክንያቱም የምንሰራቸው ስራዎች ደስ ስለማይሉ። አሁን ብዙዎች አሉ ኢትዮጵያ ውስጥ ካሉ ማለት ነው። የኛ ልጆች እኮ እነ ሰሚራ ዳውድ የተሻለ ነገር እንደው ደህና ነው ምንም አይልም ማለት ነው። ፍቅራቸውን ሲገላለጡ የሆነ በቃ ልጆቹ በአባታቸው ሲናፍቃቸው የሚያሳዩት ነገር በጣም ደስ ይላል። ደግሞ እንደነ ሁሴን እንደ ጀማል ሁሴን እና እንደ ሀዋ ያሉት ደግሞ ለልጅቱም ምን እንደሚያስተምሯት እኳ የማያውቁ አሉ አንዳንድ ጊዜ ማለት ነው ልጅሱን ቁጭ አድርገው መካከል ላይ ቁጭ አድርገው ስትፈልግ ዳል እየቀጠለች ስትፈልግ ሌላ ነገር እየቀጠለች ልጇን ታስተምራለች። ነገ ጧት የሷ ልጅ ምን አይነት እንደምትሆን እሳቦት ማለት ነው። ነገ ጧት ልጆቻችን እኛ የሰራ ነውን ስራ እንደሚሰሩ እርግጠኛ መሆን አለባችሁ። ለልጆቻችን ምንድን ነው የምናስተምራቸው፣ ለልጆቻችን ምንድን ነው መውረስ ያለባቸው ብላችሁ ማሰብ አለባችሁ ማለት ነው። ምክንያቱም ብቻ ዱኒያ ቃሪ ነች። ነገር ግን ይሄ ነገር ስራችን ልጆቻችን አይምሮ ላይ እንደሚቀመጥ ማወቅ አለባቸው። እንደዛ እየተበሻሸቃችሁ እንደዛ እየሆናቸው እየተግማማቸው ለልጆቻችሁ አታስተምሩ ማለት ነው። እና ይህን ነው የምለው። ማለት ነው ሁላችሁም እንግዲህ ትማሩበት አለላችሁ ብዬ አስባለሁ። በሌላ ነገር እንገናኛለን። እንግዲህ ሱመያ ልጆች ያሉበትም ቦታ እንደዚሁም ሳይሄድ እንግዲህ ዛሬ ድግሴ ነው ብሏል ማለት ነው። ካይ ነው ብሏል። እስኪ እናያለን ማለት ነው። ሁሉንም ፊት ለፊት ስለምናየው በሌላ ቪዲዮ እንገናኛለን። ኢንሻላህ አበረታቱ። በተሻለ ነገር እንገናኛለን። የተሻለ ነገር ለመስራት እሞክራለሁ። ሰላም ለሀገራችን ሰላም ለህዝባችን ይሁን እያልኩኝ ሰናበታችኋለሁ። ሰላማችሁ ይብዛልኝ። አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ